እንደምን አላችሁ ተመልካቾቻችን፣ ይህ የሀዲያ ቴሌቪዥን ነው። የለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን የዋቸሞ ዩኒቨርሲቲ ንግስት ሌኒ መሐመድ መታሰቢያ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል አገልግሎት አሰጣጥ እንግልትን ያስቀረና ፈጣን አሰራርን የተከተለ መሆኑን ታካሚዎች ተናገሩ። የተማሪዎችን ውጤትና ስነ ምግባር ለማሻሻል በተለያዩ የትምህርት አሰራር ግንዛቤ የዳበረ የትምህርት አመራር ያስፈልጋል ተባለ። የ2018 ሀገር አቀፍ የበጎ ፈቃድ አገልግሎት ሰኔ አጋማሽ መጀመር የሚያስችል ዝግጅት እየተደረገ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር አስታወቀ። ከውጭ እስራኤል ለመሰረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረች። ይህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ከኛ ጋር ቆዩ። አሁን ለዝርዝር መረጥናቸው ዜናዎች አለፍን። ከዜናዎቹ ጋር ዮሴፍ ጌታቸው ነኝ። የተማሪዎችን ውጤትና ስነ ምግባር ለማሻሻል በተለያዩ የትምህርት አሰራር ግንዛቤ የዳበረ የትምህርት አመራር ያስፈልጋል ተባለ። የሀዲያ ዞን ትምህርት መምሪያ በተሻሻለው የትምህርት ቤቶች ማሻሻል ማዕቀፍና አጠቃላይ የሱፐርቪዥን አተገባበር ማኗል ላይ ለትምህርት አመራሮች ስልጠና ሰጥቷል። ባልደረባችን ምንትዋ ብያሱ ዝርዝር አላት። የሀዲያ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና በተለያዩ ወቅቶች የሚሰጡ ስልጠናዎች ለስራ ውጤታማነት የሚያግዝ ነው ብለዋል። በእለቱ ለትምህርት ጽህፈት ቤት ኃላፊዎች፣ ምክትል ኃላፊዎችና ሱፐርቫይዘሮች የተሰጠው ስልጠና በትምህርት ቤት ማሻሻልና በአዲሱ ሱፐርቪዥን ስራን እንዲሰሩና ሌሎችን ለመደገፍ እንደሚያግዝ አንስተዋል። የትምህርት ቤት ማሻሻል ላይ የጽህፈት ቤት ዋናና ምክትል ኃላፊዎችና ሱፐርቫይዘር ቡድን መሪዎች እንዴት መስራት እንዳለባቸው፣ እንዴት መንቀሳቀስ እንዳለባቸው አወርነስ መፍጠር ነው ማለት ነው። ማነቃቂያ ስልጠና ነው ማለት ነው። የሱፐርቪዥን አተገባበር ዘንድሮ ከዳር አንድ ጀምሮ አዲሱ የሱፐርቪዥን ማንዋል ወጥቶ በዛ መሰረት በሀዲያ ዞን ውስጥ ተግባራዊ የተደረገ ነው። በዛ አተገባባር ላይ ምን ምን ስራዎች እስካሁን ድረስ እንደተሰሩ ና ከዚህ በኋላ ደግሞ ምን ምን መስራት እንዳለባቸው አቅጣጫ የሚያስቀምጥ ስልጠና ነው ዛሬ የተደረገው ማለት ነው። ከዛ ስልጠና በመነሳት እነዚህ ዛሬ ስለጠኑ አካላት ታችኛው ማቅር በመሄድ በወረዳም በትምህርቱ ደረጃም የትምህርት ቤቶችን ደረጃ ማሻሻል ስራ ይሰራሉ ማለት ነው። ሁለተኛ ደግሞ ለርዕሰ መምህራንና ለመምህራን ተጨማሪ ሆኖ አቅም ይሆናሉ ማለት ነው። ተጨማሪ ጉልበት ይሆናሉ። አመራሮቹ ለቀጣይ 2018 ዓ.ም ተግባራት እቅድ ዝግጅት እንዲያደርጉም የሚያግዝ ስልጠና መሆኑን ጠቁመዋል። በአጠቃላይ ሱፐርቪዥን አተገባበር ማንዋል ላይ ስልጠና የሰጡት ሀዲያ ዞን ትምህርት መምሪያ የመምህራንና የትምህርት አመራር ማ ዳይሬክቶሬት ዳይሬክተር አቶ ወለ ሮሃን ቄቦ እንደተናገሩት ሱፐርቪዥን በትምህርት ቤቶች የመምህራን ርዕሰ መምህራንና ሌሎች የትምህርት ማህበረሰብ የሚተገብሩትን ተግባር በመከታተልና በመደገፍ የተማሪዎችን ውጤት ለማሻሻል የሚያግዝ ተግባር እንደሆነ አብራርተዋል። ያው የድጋፉ ዓላማ የተማሪዎችን ውጤትና ስነግባር ማሻሻል ነው። የተማሪዎችን ውጤትና ስነግባር ለማሻሻል መምህራን ደግፋሉ፣ የትምህርት ቤት አመራሮችን ደግፋሉ። መምህራንን ሲደግፉ ከክፍል ክፍል ላይ ከሚያስተምሩት ከብቃት አንጻር ከማስተማሪያ ስነ ዘዴ ጋታይዞ አጠቃላይ ምን መስራት አለባቸው፣ በቲም ሰርቶ ውጤት ማምጣት እንዳለባቸው ቼክሊስት አዘጋጅቶ በቡድን ሄዶ። ከዚህ በፊት ያው በግለሰብ ደረጃ ነበር የሱፕርቪዥን ስራ ሲሰራ የነበረው። አሁን በትምህርት ቤት ደረጃ የሚደረግ የውስጥ ሱፕርቪዥን አለ፣ በትምህርት ቤት ደረጃ የሚደረግ የውጭ ሱፕርቪዥን አለ። ከዛ ባለፈ መልኩ በወረዳ ደረጃ ላይ የሱፕርቪዥን ቲም ተዋቅሮ ቅድም ባልናቸው ነጥቦች ላይ መምህራንን ከማብቃት ጋር የትምህርት ቤት አመራሪን ከማብቃት ጋር ይሰራሉ ማለት ነው። በዕለቱ የተሰጠው ስልጠና በአዲሱ ትምህርት ቤቶች ማሻሻልና የሱፐርቪዥን አተገባበር ላይ የትምህርት አመራሩ በቂ ግንዛቤ አግኝቶ ለተማሪ ውጤት መሻሻል እንዲሰራ ያስችለዋል ብለዋል። በስልጠናው ተሳታፊ የነበሩት የአመካ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ተስፋዬ ዋቲሮ በበኩላቸው የተሰጠው ስልጠና አዲሱን ስርዓተ ትምህርት ውጤታማ ለማድረግ የሚያስችል ነው ብለዋል። በዋነነት በተማሪ ላይ ከፍተኛ ውጤት ለማምጣት የመጀመሪያ ጉዳይ የትምህርት ቤት ማሻሻል ስርዓት በራሱ በእቅድ መመራት አለበት። በትክክል የሚሰራው ስራ እቅድ፣ ለምሳሌ ስትራቴጂክ እቅድ አለ፣ የሶስት አመት መሪ እቅድ አለ፣ የአንድ አመት። እነዚህ እቅዶችን ተግባራዊ ለማድረግ አዲሱ ስርዓተ ትምህርት ላይ ተገቢ የሆነ እቅድ ለማቀድ አሁን እየተሰጣለው የትምህርት ቤት ማሻሻል ስልጠና በጣም ወሳኝ ነው ማለት ነው። ባለፉት ሶስት ዓመታት ዝቅተኛ የነበረውን የተማሪዎች ውጤት ለማሻሻል የትምህርት ማህበረሰብና አመራሮች በጥምረት መስራት እንደሚያስፈልግ ተናግረዋል። ሌላኛው የስልጠናው ተሳታፊ የሾኔ ከተማ አስተዳደር የትምህርት ቤቶች የሱፐርቪዥን ቡድን መሪ አቶ ማርቆስ አንሼቦ በሰጡት አስተያየት የተሰጠው ስልጠና በሱፐርቪዥን ምንነት፣ ሚናና አተገባበር ላይ ግንዛቤ ለማዳበር ያግዛል ብለዋል። ሱፐርቪዥን ትምህርት ቤቶችን ከመደገፍና ውጤት ከማሻሻል አኳያ ከፍተኛ ሚና እንዳለው ጠቁመው ስልጠናው አዲስ በተቀረጸው በሱፐር ን አተገባበር ውጤታማ እንዲሆን እንደሚጠቅምም ተናግረዋል። ስልጠና የሚያስፈልግ ከሆነ ለትምህርት ቤቱ ማህበረሰብ ወይም ለትምህርት ባለድርሻ አካላት ለርዕሰ መምህራን፣ ሱፐርቫይዘሮች፣ ለመምህራን፣ ለአጠቃላይ ለትምህርት ባለድርሻ አካላት ስልጠናም ጭምር የሚሰጡበት ሂደት ነው። ከዚህ በፊት ከነበረው ከሱፐርቪዥን አሰራር የእኛው አዲሱ የሱፐርቪዥን ከሪፎርም በኋላ ያለው የተለየ ነው የተለየ ነው። ያ ማለት ከዚህ በፊት በክላስተር ደረጃ አንድ ትምህርት ቤቶች ተካፍሎ ተሰጥቶ በክላስተር ደረጃ ነው ትምህርት ቤት እየደገፈን ያለ ነው። አሁን ደግሞ የተለየ አሰራር ነው ያለው በቲም እየወጡ ከትምህርት ጽፈት ቤት ቢሮ ተሰጥቶ ከዛ በኋላ ከዛ በመነሳት የሚሰራበት ሂደት ነው ያለው የአሁኑ አሰራር ማለት ነው። ዘገባው የባልደረባችን አድማስ ወልዴ ነው። በሀገሪቱ ኢኮኖሚያዊ እድገትና ብልጽግና የንግዱ ማህበረሰብ ሚና ከፍተኛ እንደሆነ ተገለጸ። የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ በሆሳና ከተማ ከሚገኙ ከተለያዩ የንግዱ ማህበረሰቦች ጋር ውይይት ተካሂዷል። ቤተልሔም ደመቀ ዝርዝሩን ይዛለች። ለሀገሪቱ ኢኮኖሚያዊ እድገትና ብልጽግና የንግዱ ማህበረሰብ ተሳትፎ ከፍተኛ ሚና እንዳለው ይታወቃል። የብልጽግና ጉዞዎችን የንግዱ ማህበረሰብ ሚና በሚል መሪ ሀሳብ በሆሳዕና ከተማ ከሚገኙ ከተለያዩ የንግዱ ማህበረሰቦች ጋር ውይይት ተካሂዷል። ውይይቱ የንግዱ ማህበረሰብ ሀገሪቱ የጀመረችውን የብልጽግና ጉዞ አጠናክሮ ለማስቀጠል ና ችግሮችን በውይይት ለማረም ምክክር በማድረግ የበኩሉን አስተዋጽኦ እንዲወጣ ያለመ መሆኑም ተገልጿል። በውይይት መድረኩ መነሻ ጽሑፍ የያዘ ሰነድ ቀርቦ ከተሳታፊዎች የተለያዩ የተለያዩ አስተያየቶችና ጥያቄዎች በመነሳት ውይይት ተደርጓል። እንደ ሆሳአና ከተማ አልፎም እንደ ሀገር በርካታ የልማት ስራዎች እየተሰሩ እንደሚገኙ ከውይይቱ ተሳታፊዎች ተነስቷል። በሁሉም የልማት ስራዎች የንግዱ ማህበረሰብ ከመንግስት ጎን በመሆን ጠንካራ ድጋፍ እያደረገ መምጣቱን ተናግረዋል። ወደፊትም በሁሉም የልማት ስራዎች ከመንግስት ጎን እንደሚሆኑ የሚናገሩት ተሳታፊዎቹ መንግስት የንግዱ ማህበረሰብ ክትትልና ድጋፍ ሊያደርግ እንደሚገባም ገልጸዋል። በተለያዩ ቦታዎች የሚታዩ ህገወጥ የንግድ ተግባራትን መንግስት ንግስት ሊቆጣጠር እንደሚገባም አሳስበዋል። በውይይት መድረኩ የተገኙት የውሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ በተቋማት አካባቢ የሚታዩ የአገልግሎት አሰጣት ችግሮችን ለመፍታት ስርአቱን የማዘመን ስራ እየተሰራ እንደሚገኝም ገልጸዋል። እኛ ለአገልግሎት ሲንመጣ ቶሎ አጫርሱ ነገር እኛ ዘመናዊ ለማድረግ ስማርት ሲቲ ለመፍጠር ከእጅ ንክኪ ከወረቀት ነጻ ለማድረግ ብዙ ስራ እየሰራን ነው። የንግዱ ማህበረሰብ የንግዱን ስርዓት በመከተል ከሚፈጠሩ ህገወጥ ተግባር ሊቆጠብ እንደሚገባም አሳስበዋል። ህጉን ተከትሎ ግን ይህ ስራ እያለ ስለሆነ እርምጃ እየወሰድን እንሄዳለን ማለት ነው። ስለዚህ አንተ አንተ ያለ ገንዘብ ስጥ መልስ። የሰው አደራ ነው መልስ። የራስህን ገንዘብ አልተነከም። የሰውን አትብላ፣ ኃጢአትም ነው ወንጀልም ነው። በሚፈለገው ልክ ተንቀሳቅሶ መስራት እንዲቻል ከተለያዩ አካላት ጋር በቅንጅት እየተሰራ ነው ያሉት አቶ ዳዊት የገንዘብ ብድር ለማመቻቸት ከባንኮች ጋር የማስተሳሰር ስራ ይሰራል ብለዋል። ከሌላ ከተማ በተሻለ መንገድ ለመስራት እናንተም ስሩ። የሰላሙ ችግር ግን እኛም የምናስጠብቅ ግን ጫፍ የወጣ ሰላም ችግር ማታ የሚያደናግፍ ችግር እንደሌለ ገምግመናል። ዘንድሮ ከ25 በላይ ያለ ቢሮክራሲ 25 በላይ ኢንቨስትመንት ሰጥተናል። ከባንክ እያስተሳሰርን ነው። በማኒፋክቸሪንግ የሚሰሩ ከሆነ ደቡብ ሊዝ አለ፣ ካፒታል አለ፣ ልማት ባንክ አለ። ማቴናንቶም ይገዛ አለ። የምትፈልገው ሁሉ ሊሰራ መንግስት ሬዲ ነው። የሆሳና ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ተሻለ ደቦጭ ብልጽግና ፓርቲ አገሪቱን መምራት በጀመረባቸው ባለፉት ሰባት ዓመታት በርካታ ሰው ሰራሽና ተፈጥሮአዊ ችግሮች ያጋጠሙ ቢሆንም ችግሮችን በውይይትና በምክክር በመፍታት በርካታ ውጤቶች ማስመዝገብ ችሏል ብለዋል። የውጭና የሀገር ውስጥ ነባራዊ ሁኔታዎች ውስብስብ ችግሮችን ፈጥረዋል። ጦርነቶችን አስተናግደናል። ጀማሪ ልጅ ይሰራል ተብሎ ከሚታሰበው አቅምና እቅድ በላይ ፕሮግራም ነድፎ ሀገር በቀል የኢኮኖሚ ሀሳቢዎችን ወደ ጠረጴዛ ውስጥ በማምጣት እንመካከር፣ እንነጋገር፣ ብልጽግናን እናረጋግጥ፣ ህዝቡ ወደ ሰከና የማልማትና የመልማት አቅጣጫ ላይ ይጓዝ የሚል ጥልቅ ከውስጥ የመነጫ ጉዞን ጀምሮ በርካታ ስራዎችን በተለያዩ አካባቢ ላይ ለተምሳሌትና ለተሞክሮ ሊሆን የሚችሉ እንቅስቃሴዎች ተጀምረዋል። የትናንትናውን ጫና፣ የዛሬውን መልካም እድሎችን፣ የወደፊት ተስፋ በማስተሳሰር የፈለግነውን ብልጽግና ማረጋገጥ እንደሚያስፈልግም ተናግረዋል። የንግዱን ማህበረሰብ ጸጥታን የሚያውቁ ጉዳዮችን በመታገል ሰላሙ የተጠበቀ የንግድ አካባቢ በመፍጠር በኩል ትልቅ ሚና ሊጫወት እንደሚገባም አሳስበዋል። የመተሳሰርና የመደጋገፍ የቅድጅት ጉዳይ ወሳኝነት ያለ ነገር ስለሆነ ሰላምን ትኩረት ሰጥተን ሁል ጊዜ መስራት ያለብን ነው ብለን እኛ በኮማንድ ፖስት ስርዓት የሚንገመግበው እንድትጠበቀው ነው። በጸጥታ መዋቅር ስርዓት በኢንተሊጀንሲ በመረጃ ክትትል የሚናደርገው እንድትጠበቀው ነው። በህዝብ ተሳትፎ የሚናደርገው ሰላም መሰረታዊ ነው። የሆሳና ከተማ አስተዳደር ገቢዎች ጽሕፈት ቤት ኃላፊ አቶ አውላቸው ዮሀንስ በበኩላቸው የተቋማት አገልግሎት አሰጣጥ ችግሮችን ለመፍታት እንደሚሰራ ተናግረው በዚህም የንግዱ ማህበረሰብ ጠንካራ እገዛና ድጋፍ ያስፈልጋል ብለዋል። የንግዱ ማህበረሰብ ሕግን አክብሮ በመስራት በመንቀሳቀስ የራሱንም ሆነ የአካባቢውን እድገት ማፋጠን እንደሚያስፈልግም አስገንዝበዋል። ሕግን አክብሮ መስራት የነገ ባለሀብትና ቢሊዮነር የመሆን ምልክት ነው፣ የሚሆነው ዛሬ ላይ ሆነ ማለት ነው። ስለዚህ ከቅጣት ጋር ተያይዘው አውድሮ ድሮ መቶ ሺህ ነበር ሀምሳ ሺህ ነበር አሁን መቶ ሺህ ያደርገናል። የፋት በነገራችን ላይ ደንብን ማውጣት መመሪያን ማውጣት 100% ስልጣኑ የፌዴራል መንግስት ነው የፌደራል ገቢዎች ሚኒስቴር ላይ የሚያወጣው ይህንን ያወጣውን እኛ እናስፈጽማለን። ባልደረባችን ሙላ አለም ቀጭን የዘግበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ነገ ግንቦት 12 2017 ዓ.ም የባልድርሻ አካላት የውይይት መድረክ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ እንደሚካሄድ አስታወቀ። ነገ የሚካሄደው መድረክ ዓላማና አስፈላጊነቱን አስመልክቶ የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ መግለጫ ሰጥተዋል። መግለጫውን ባልደረባችን መላኩ ኤሮሴ ተከታትሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ በሰጡት መግለጫ እንደገለጹት ኮሚሽኑ ከሲቪክ ማህበራት፣ ከሃይማኖት ተቋማት፣ ከፖለቲካ ፓርቲዎችና ከተጽዕኖ ፈጣሪ ግለሰቦች ጋር በማዕከላዊ ኢትዮጵያ ክልል በሆሳና ከተማ በነገ ዕለት ግንቦት 12 2017 ዓ ም ውይይት ያካሂዳል። በሆሳና ከተማ በሚካሄደው የባለድርሻ አካላት የውይይት መድረክ ከማዕከላዊ ኢትዮጵያ ከደቡብ ኢትዮጵያና ከሲዳማ ክልሎች የተውጣጡ 300 የሚጠጉ ባለድርሻ አካላት እንደሚሳተፉ ኮሚሽነር ዶክተር ዮናስ በመግለጫቸው ተናግረዋል። በዋናነት አራት ሁለቱ ናቸው። የሃይማኖት ተቋማት የሚወክሉ የፖለቲካ ፓርቲዎች ከተለያዩ ቦታዎች ይመጡ አሉ። በተለይ በሚገባ እየሰሩ ያሉት በሀገር አቀፍ ደረጃ ያሉ ከሦስቱ ቦታዎች ማለትም ከሲዳማ፣ ከደቡብ ኢትዮጵያና ከሰንትራል ወይም ከማዕከላዊ ኢትዮጵያ የሚመጡ ናቸው። እነሱ ግን ተደራሽነታቸው በጣም መላው ኢትዮጵያ ውስጥ ሊሆን ይችላል እና ስለዚህ እነሱን በተመሳሳይ ደግሞ ቅድም እንዳልነው ሲቪል ሶሳይቲ ብዙውን ጊዜ እነዚህ በግራስ ሩትስ ሌቭል ወይም በመሰረታዊ እርከን ደረጃ ከህዝብ ጋር አብሮ የሚሰሩ የህዝብን ስለ ልቦና በሚገባ የሚያውቁ ስለሆነ የነሱ መገኘት እጅግ አስፈላጊ ነው። የውይይቱ ዋና ዓላማ ምክክሩ ተከታታይነት ያለው መሆኑን ለማስገንዘብ መሆኑንም ጠቁመዋል። ዋና ዓላማው ምክክራችን ተከታታይ መሆኑን ማሳየት አለብን። አንድ ንካ አድርገው ከዛ መተው አይደለም። ይህ ሂትንድራን የሚሉት አለ በፖለቲካል ሳይንስ ሂትንድራን ከዛ ነካ አድርገው እዚያ መሮጥ አይደለም። በተከታታይነት ይህ የምናደርገው ምክክር ወደ ህብረተሰቡ ታች ወርደው ወደ ቤተሰብ ደረጃ ወርደው፣ ቅድም እንዳልነው ወደ ባህልነት እንዲቀየር ማድረግ ነው። ባህል ደግሞ ረጅም ጊዜ የሚወስድ ሂደት ነው። ተከታታይነትን ይፈልጋል። በተከታታይ ስንነጋገርበት ለእኛ ኦቶማቲክ ሀቢት ይሆናል። በየቀኑ የምናደርጋቸው ነገሮች ትላልቅ ውጤቶችን፣ ሀብቶችን፣ ለውጦችን ያመጣል ነው እና እነዚህ ጥቃቅን በየጊዜው የምናደርጋቸው ነገሮች ናቸው ወደ ትልቁ አላማ ሊወስዱ ነው የሚችሉ። በኢትዮጵያ ውስጥ ትልቁን የፖለቲካ ትራጀክተሪ ወይም ፓራዳይም ሺፍት ማምጣት የሚችለው በትንሹ ቀስ በቀስ ልክ እንቁላል ቀስ በቀስ እንቁላል በእግሩ ይሄዳል ተብሎ እንደሚነገር ማለት ነው። በውይይት መድረኩ በኮሚሽኑ እስካሁን የተሰሩ ስራዎችና በቀጣይ የሚሰሩ ስራዎች ዙሪያ ውይይት እንደሚካሄድም ተናግረዋል። እስካሁን እየተሰሩ ስላሉ ጉዳዮች ደግሞ ፈጣሪ ፈቃድ ኢንሻላ መጪው ዓመት በምናካሄደው ሀገራዊ ምክክር ጉባኤ ላይ ከመሳተፋችን በፊት አስቀድሞ መታወቅ ያለባቸው ነገሮች ያልተመረጡም ያልተሟሉም ካል ደግሞ ለማስመረጥም ጭምር የተጓደሉ አካሄዶችም ካሉ እነዚያ ለማሟላት በአጭሩ ከነሱም ለመስማት ከእኛም ለመስጠት ሰጥቶ መቀበል ነውና በዋና ዋና ሀገራዊ ጉዳዮች ላይ መግባባት ያለመኖር በኢኮኖሚያዊ፣ በፖለቲካዊ፣ በማህበራዊ፣ በባህልና በአብሮነት ላይ የሚያስከትለው አሉታዊ ተጽዕኖ ከፍተኛ መሆኑን የተናገሩት ዶክተር ዮናስ በሀገራዊ ጉዳዮች ላይ የጋራ መግባባት መፍጠር ተገቢ ስለመሆኑም ጠቁመዋል። ባለድርሻ አካላት በቀጣይ ወደ ህዝቡ ወርደው ህዝቡን እንዲያስገነዝቡና ለምክክሩ እንዲያዘጋጁ ማድረግ ሌላኛው የውይይቱ ዓላማ መሆኑንም ተናግረዋል። በተለይ ሲቪክ ማህበራት፣ በተለይ ሃይማኖት ተቋማት፣ በተለይ ፖለቲካ ፓርቲዎች፣ በተለይ ተጽዕኖ ፈጣሪዎች በየቦታ ተጽዕኖ ስለሚፈጥሩ በየሄዱበት ምክክር እንዲያስተምሩ ስለ ምክክር ህዝቡን እንዲያዘጋጁ የበለጠ እስካሁን ድረስ ያደረግናቸው ምናልባት ፎርማል መደበኛ ሊሆኑ ይችላሉ። ከእንግዲህ ግን ቀጥታ ኢንጌጅመንት የምንለው ወደ ታች ወርደው የህዝባችን ባህል ቅድም እንዳልነው፣ ይህ አካሄዱ ራሱ ስር ነቀል የሆኑ መፍትሄዎችን ለማምጣት መሰረታዊ ችግሮችን አድረስ ለማድረግ ስለሆነ ለነዚህ ትልቁ ነገር ህዝቡ ሀብት ነው ና ህዝቡ ምንጭ ነው ና አካሄዳችሁም ደግሞ ከታች ወደ ላይ ነው ና ህዝቡን በሚገባ እንዲያስተምሩ ከጎናችን እንዲቆሙ በዚህ ጉዳይ ላይ በስፋት ስራዎችን እንዲሰሩ ከነሱ ጋር አብረን ለመምከር ለመነጋገር ነው። ኮሚሽኑ እስካሁን የሰራቸው ስራዎች ዙሪያ ማብራሪያ የሰጡት ዶክተር ዮናስ እስካሁን በርካታ ተግባራት መከናወኑንም ጠቁመዋል። እስካሁን ድረስ ሁላችሁም እንደሰማችሁት በየአስበ ብዬ አስባለሁ። አስራ አንድ ክልሎችና ሁለት ከተማ መስተዳደሮች ሀገራዊ ምክክር በስፋት ማካሄድ ብቻ ሳይሆን አጀንዳዎቹን ማሰባሰብ ተችለዋል። በሀገራዊ ምክክር ጉባኤ የሚሳተፉ ታሳታፊዎች ተመርጠዋል። በዋናነት እና ትልቁ ነገር ደግሞ የዲሞክራሲ ልምምድ በመሰረታዊ እርከን ደረጃ ወይም ደግሞ ግራስ ሩትስ ሌቭል የሚከናወነውን ያንኑን ስራ በተግባር ለማየት ይችለናል። በህዝባችንም ላይ ከቦታ ወደ ቦታ ስንሄድ ብዙ ተስፋ ሲለመልም አይተናል። እስካሁን የተገኙ ውጤቶች ትልቁ መተማመን የተፈጠረ ማሄዱም እያየን ነው። ተስፋዎች እየለመልሙ ሲሄዱ እያየን ነው። የዋቸሞ ዩኒቨርሲቲ ንግስት ሌኒ መሐመድ መታሰቢያ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል አገልግሎት አሰጣጥ እንግልትን ያስቀረና ፈጣን አሰራርን የተከተለ መሆኑን ታካሚዎች ተናገሩ። ባልደረባችን ቤተልሔም ደመቀ ዝርዝሩን ይዛለች። በዋቸሞው ዩኒቨርሲቲ የንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያለውን አገልግሎት አሰጣጥና አጠቃላይ የስራ እንቅስቃሴን በተመለከተ የኢዜአ ሪፖርተር በስፍራው ተገኝቶ ሐኪሞችንና ታካሚዎችንም አነጋግሯል። ከታካሚዎቹ መካከል አቶ ክፍሌ ኤርገኑ የሆስፒታሉ የሕክምና አገልግሎት ከህጻናት እስከ አዋቂዎች ይበል የሚያሳይ መሆኑን ተናግረዋል። በሆስፒታሉ ከዚህ ቀደም ሲል ይነሱ የነበሩ የአገልግሎት አሰጣጥ ችግሮች እንደነበሩ አስታውሰው አሁን ላይ አሰራሩ ተሻሽሎ ፈጣንና ቀልጣ ተስፋፋ ሕክምናውም ተመራጭ መሆኑን አንስተው ይሄው ተጠናክሮ እንዲቀጥል ጠይቀዋል። ሕክምና በመጣውበት ቦታ ላይ በተገቢ መንገድ ህዝቡ እየተስተናገዳ ነው እና ከዛ ውጭ ግን የተፈጠረም ችግር የለም። ባለፈ አውሮፓ መጥቼ አይቼዋለሁ። ከሰዓት በኋላ ተስተናግዶ በስርዓት ታክሞ ነው ወደ ቤቱ ሄዳው። ዛሬም አይመጥቸዋለሁ። ዛሬም ያው ህዝቡ በአግባብ እየታከመ ነው እንጂ የተፈጠረ ነገር የለም። አገልግሎቱ አልቆመም። ለህፃን ልጃቸው ክትባት የመጡት ወይዘሮ ምህረት ወርቅነ የሆስፒታሉ አሰራር እንግልትን ያስቀረ በመሆኑ በመልካም አርአያነት የሚጠቀስ ነው ብለዋል። በክትባት አገልግሎት ላይ ነው። ዛሬ አገልግሎት ያገኘሁት እንደ ዛሬ ጥሩ ነው። እኔ ተጠቅሜበታለሁ። አለው እንደሚወራበትም አይደለም። ልክ እንደመጣው አገኝቼበታለሁ። ይኸው ህፃኔን አስከትቤያታለሁ። የዘጠነኛ ወር የሆስፒታሉ ሐኪም ጌዲዮን ገብረ ህይወት የሕክምና ሙያ ርኅራኄን ትዕግስትንና የማገልገል ፍላጎትን መሰረት ያደረገ በመሆኑ ባለሙያዎች በዚሁ መሰረት ስራችን ይቀጥላል ሲሉም ተናግረዋል። በገባነው ቃል መሰረት ማገልገል ስላለብን ህብረተሰቡን እያገለገልን እንገኛለን። ተዘዋውራችሁ በተመለከታችሁበትም ሰዓት ሆስፒታሉ ላይ ያለው የስራ እንቅስቃሴ ጥሩ ነው ያለው ሐኪሙም ኦፒዲ ላይ ነው ያለሁት አድቢት የሚደረጉ ኦፕሬሽን የሚቀጠሩ ታካሚዎችን እያየን ነበረ። ስለዚህ ያለው ሁኔታ ጥሩ ነው። ሌላው የሆስፒታሉ ሐኪም ብሩክ ገቲሶ የሆስፒታሉ አገልግሎት አሰጣጥ የህዝቡን ፍላጎት መሰረት አድርጎ ይበልጥ እየሰፋና ና እየተሻሻለ መምጣቱን ተናግረዋል። እኔን የአስተማሪያዊ ማህበረሰብ አገልግሎት ፈልጎ መጥቶ ሆስፒታሉ ዚጎ ነው እንዳይጌ የሚቻለንን ሁሉ እናደርጋለን መዝጋት የሚለውን አማራጭ አላደረግም። እንደኔ ሁኔታዎችን እያወሳሰቡ የማይሆኑ ነገር ውስጥ መግባትም አያስፈልግም። እስካሁን በሆስፒታላችን ያሉ ሙሉ አገልግሎቶች እንደተጠበቀ እየተሰጠ ይገኛል። እንደ ኢዜአ ዘገባ የሆስፒታሉ ሜዲካል ዳይሬክተር ዶክተር እንዳለ ፍቅሬ በሆስፒታሉ ሁሉም የሕክምና አገልግሎቶች በተሻለ መልኩ እየተሰጡ መሆኑን ጠቅሰው ይህም የመንግስት ጥረት የሐኪሞች የማገልገል ፍላጎትና ና አቅም ድምር ውጤት መሆኑንም ገልጿል። ስታፎቻችን ሰርቪስ እየሰጡ ይገኛሉ። አገልግሎቱ ሳይቋረጥ ከዛሬ ጠዋትም ትላንትም ጀምሮ ምንም የመቋረጥ ነገር አልነበረውም። ባህላዊ፣ ታሪካዊ፣ ተፈጥሯዊ ስፍራዎችን የመጎብኘት ተግባሮች ወንድማማችነትና እህትማማችነትን ከማጠናከራቸው በላይ የጋራ መግባባት ለመፍጠር ትልቅ ድርሻ እንዳለው ተገለጸ። ሊዲያ ጴጥሮስ ተጨማሪ አላት። ክልላችንን እና ባህላችንን እንወቅ እናስተዋወቅ ገዢ ትርክትን እናስርጽ በሚል መሪ ቃል ከማዕከላዊ ኢትዮጵያ ክልል የተወጣጡ ወጣቶች በየም ዞን በፎፋ ወረዳ የአንጋሪን ጥንታዊ ቤተ መንግስት ጎብኝተዋል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ወጣቶች ክንፍ ጽህፈት ቤት ኃላፊ ወጣት አብዶ ድንቁ ለጎብኚ ወጣቶች ባስተላለፉት መልእክት የጉብኝቱ ዓላማ በክልላችን በሚዲያ በጎ ተጽዕኖ የሚፈጥሩ ወጣቶችን ከእያንዳንዱ መዋቅር በመለየት ባህላችንን፣ መልካም እሴቶችን የሚያስተዋውቁ ወጣቶች በወንድማማችነትና በህ በተማማችነት ብሎም የክልሉን ሰላምና ልማት የሚደግፍ በጎ አመለካከትን አስተሳሰብ ያላቸው ወጣቶች ያቀፈ እንደሆነ ገልጿል። ወጣቶች ባላቸው አቅምና ውድ ጊዜ ያደረጉበትንና የኖሩበትን ማህበረሰብ ማገልገል እንዳለባቸው ይታወቃል። በአሁኑ ወቅት እንደ ሀገር በጠቅላይ ሚኒስተራችን ከሚሰሩ ስራዎች አንዱ የቱሪዝም ኢንዱስትሪም በመጠቀም የኢትዮጵያን ኢኮኖሚ የማሳደግ ስራ ነው። ወጣቶች ስለሚኖሩበት አካባቢ አውቀውና ተረድተው ለተቀረው የዓለም ሀገራትና ለሀገራችን ክልሎች በማስተዋወ ለማወቅ ጸጋዎቻቸውን በመጠቀም ራሳቸውንም ማህበረሰባቸውን ሊያገለግሉ ይገባል ብለዋል። ወጣት አብዱ ድንቁ ለዕለት መርሃ ግብር ስኬት ሚና ያበረከቱት አካላትን አመስግነዋል። የአያም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ በላይ ነገረመው በጉብኝቱ ተገኝተው መልእክትን ያስተላለፉ ሲሆን የወጣቶች ጉብኝት ወንድማማችነትና እህታማማችነትን በማጠናከራቸው በላይ ገዢ ትርክትን በመገንባት በኩል ጠቀሜታቸው ከፍ ያለ ነው ብለዋል። በዞኑ ያደረጉት ጉብኝት ህዝብ ከህዝብ ጋር በማቀራረብ በማስተሳሰር አንዱ የሌላኛውን ባህል የሚረዱበትና የሚማማሩበት በመሆኑ ከፍ ያለ ግምት የሚሰጠው ነው ሲሉ አቶ በላይን አስረድተዋል። ድንበር ተሻጋሪ ተጓዦች በዛሬ ውሏቸው ታሪካዊውንና በዞኑ ፎፋ ወረዳ ጥንታዊ የአንጋሪ ቤተ መንግስትን ጎብኝተዋል። አቶ መስፍን ሞጋ የም ዞን ባህልና ቱሪዝም መምሪያ ኃላፊ የአንጋሪ ቤተ መንግስትን አስጎብኝተዋል። እንደ ክልሉ ኮሚኒኬሽን ዘገባ ለተጓዥ ወጣቶችም የም ዞን አስተዳደር ከፍተኛ የስራ ኃላፊዎች ከዞኑ መግቢያ ጀምሮ የክልሉ ባህልና ቱሪዝም ቢሮ ከፍተኛ የስራ ሀላፊዎች አቀባበል አድርገውላቸዋል። የ2018 ሀገር አቀፍ የበጎ ፈቃድ አገልግሎት ሰኔ አጋማሽ መጀመር የሚያስችል ዝግጅት እየተደረገ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ምንትዋብ እያሱ ተጨማሪ አላት። በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች የበጎ ፈቃድ አገልግሎት መሪ ስራ አስፈጻሚ አብይ ኃይለ መለኮት ለይዚያ እንደገለጹት በመላ ሀገሪቱ ባለፉት ዓመታት በርካታ ወጣቶችን በማሳተፍ የተለያዩ የበጎ ፈቃድ አገልግሎት ስራዎች በስፋት ተከናውነዋል። በሀገር አቀፍ ደረጃ የ2018 የክረምት በጎ ፈቃድ አገልግሎት ለመስጠት ከሚመለከታቸው አካላት ጋር የቅድመ ዝግጅት ስራዎች እየተከናወኑ መሆኑን አንስተዋል። የ2018 የክረምት በጎ ፈቃድ አገልግሎት ሰኔ አጋማሽ በሀገር አቀፍ ደረጃ እንደሚጀ መምርም ገልጸዋል። ለዚህ የክረምት የበጎ ፈቃድ አገልግሎትም 14 ዘርፎች መለየታቸውን ጠቁመው በጎ ፈቃደኛ ወጣቶች በመመዝገብ ስልጠና የመስጠት ስራ መጀመሩን ጠቁመዋል። እንደ ሀገር አቀፍ እንግዲህ በ200 አሁን በመጪው ክረምት የሚሰሩ በርካታ ስራዎች አሉ። በ14 ዘርፍ ተለይቷል። ዘርፎቹ አንዳንዶቹን ቅድም ስጠቅስ ነበር፣ የአረንጓዴ አሻራ፣ በጤና፣ በትምህርት፣ በግብርና፣ በመሰረተ ልማት እና ሌሎችም ሙያ አገልግሎት አሉና ሶ በነዚህ ዘርፍ ተለይቶ ምን መሰራት አለበት የሚለው ወጥቷል። በሀገር አቀፍ ደረጃ የሚከናወኑ የበጎ ፈቃድ አገልግሎቶች ለሀገር ልማትና እድገት ትልቅ አስተዋጽኦ በማበርገት ላይ ይገኛል። ባለፉት የለውጡ አመታት ተቋማት የበጎ ፈቃድ ስራዎችን የስራቸው አካል አድርገው በመስራት ውጤታማ ስራዎች እየተሰሩ መሆናቸውን ተናግረዋል። በሀገር አቀፍ ደረጃ በበጎ ፈቃድ አገልግሎት በርካታ ዜጎች በተለያዩ የበጎ ፈቃድ ስራዎች ተጠቃሚ ሲሆኑ ባለፉት ዘጠኝ ወራት በተከናወነ የበጎ ፈቃድ አገልግሎት ከ23.2 ሚሊዮን በላይ ወጣቶች መሳተፋቸውን ተናግረዋል። በዚ ከዚህም ከ57 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውን ጠቁመዋል። ባለፉት 9 ወር ከ23.7 ሚሊዮን በላይ የበጎ ፈቃድ አገልግሎት ወጣቶች መሳተፍ ችለዋል። የስምሪት ዘርፎች አሉ። የአረንጓዴ አሻራ፣ የቤት ጥገናና ግንባታ፣ የማዕድ ማጋራት፣ በጤና ዘርፍ መሰረተ ልማት በግብርና በትምህርት እና ሌሎችም የስምሪስ መስኮች ስራዎች ይሰራሉ። ስለዚህ በእነሱ ስራዎች ውስጥ የተለያየ ስራ ተሰርቷል። ከዛም ደግሞ ህብረተሰቡ ተጠቅሟል። በእኛ ስሌት ከ57 ሚሊዮን ህብረተሰብ በላይ ተጠቃሚ ሆኗል። እንደዚያ ዘገባ በበጎ ፈቃድ ስራው የቤት እድሳት፣ የማዕድ ማጋራት፣ የአረንጓዴ አሻራ፣ የሀብት ማሰባሰብና ሌሎች በርካታ ተግባራት ባለፉት የለውጡ ዓመታት መከናወናቸውን አስታውቀዋል።